በጣም ውድ ቻናላችን ተከታታዮች እንኳን ደህና መጣችሁ። እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ዛሬ እንግዲህ በሶስት ቀለማቶች እንግዲህ በአረንጓዴ፣ በሰማያዊ እና በቀይ ቀለማቶች ይዤላችሁ የመጣሁት እንግዲህ የአማርኛ ፊደሎች ነው። አሁን በአረንጓዴ የማሳያችሁን የአማርኛ ፊደል ወደ ታች እየነበብን እንደገና ደግሞ መሀል ላይ ያለውን ፊደልም ወደ ታች እየነበብን መጨረሻ ላይ ያለውንም እነዚህንም ወደ ታች እየነበብን ማለትም ሙሉን የአማርኛ ፊደል ወደ ታች ብቻ እንዴት እንደምናነብ ማሳያችሁ ማለት ነው። ጽሑፉ በደንብ ላይ ይታያችሁ ይችላል አውቃለሁ። ግን ደግሞ የአቅሜ ያክል እንግዲህ ትልቅ ለማድረግ ሞክሬያለሁ ማለት ነው። በደንብ የማይታያችሁ ከሆነ ደግሞ በስልካችሁ የምታዩ ብዙ ጊዜ ላይ ይታያችሁ ይችላል። ኮሜንት ላይ አስተያየት አስትኑ። ደግሞ በማስቀምጥላችሁ ቁጥር የደወላችሁ እኔ ማናገር ትችላላችሁ። የምትፈልጉትን ቪዲዮ እሰራላችኋለሁ ማለት ነው። በደንብ ለማይታያችሁ ደግሞ ያው ብዙ ፊደሎች ስለሆኑ አንድ ላይ ቁድርም ለማድረግ ስለሚከብድ ነው ድቅቅ ካላለ ስለማይገባል ነው ስለዚህ ሁላችሁም አይታያችሁ ሰዎች ድጋሚ በክፍል በክፍል አድርጌ ትናንሽ ትናንሽ ፊደል አድርጊ እሰራላችኋለሁ ማለት ነው ትንሽ ትንሽ ያርቅ ቆራርጬ በሶስት ክፍል ወይ በአራት ክፍል በትልቁ እንዲታያቸው አድርጌ እሰራላችኋለሁ ማለት ነው ከዛ ውጭ ግን በኦንላይን መማር ፈልጉ ካላችሁ በኦንላይን በማስቀምጥላችሁ ስልክ መናገር ትችላላችሁ በኢሞ በዋሳፕ በቴሌግራም በተለያዩ ነገሮች አለን እኛን መናገር ትችላላችሁ ማለት ነው እንግዲህ ከማጥናት ከመጀመራችን በፊት ይህንን ቪዲዮ የምትመለከቱ ደብተርና ክርቶ ይዛችሁ በደንብ እየተከታተላችሁ እየጻፋችሁ ከኔ ጋር ተከታተሉ። በጣም አሪፍ ነው ማለት ነው። ስለዚህ አሁን ወደ ትምህርቱ እንገባለን ማለት ነው። ከመጀመሪያው ከሀ ጀምረን እስከ ፐ ድረስ ማለት ነው። በአጠቃላይ ሙሉ ነው። እነዚህ የምናጠናቸው ሀ ማለት ችናት። የመጨረሻዋ ደግሞ ፖ ምትባሉ አፌላል ይች ናት። ስለዚህ ሀ ብለን ጀምረን ፖ ብለን እንጨርሳለን ማለት ነው። አባካችሁ ደግሞ ቪዲዮችን ሰው እየደረሰ ስላልሆነ ላይክ በማድረግ ሼር በማድረግ ኮሜንትና ሴት ስሌት በመጻፍ እባካችሁን ተባበሩን። እንዲሁም ደግሞ ነገም ከነገ ወዲያ መማር ያለው ቀጠላለው ምትል ከሆነ ደግሞ እንደዚህ ትምህርት እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን በየቀኑ የምንለቀው ቪዲዮ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ስለዚህ እንደተነጋገርነው ቃል እንደገባችሁልኝ መጀመሪያ ይህንን ቪዲዮ ላይክ አድርጉት ማለት ነው። ከዛ በኋላ ቪዲዮን ጀምሩት ማለት ነው። አብራችሁን ቆዩ። ሀ ለ

ወ አ ዘ እናዠ በጣም አሪፍ ሁላችሁም በደንብ የተካተላችሁ ብዬ አስባለሁ ቀጥሎ የእናት የ ደ ጀ ገ ጠ ጨ አሁን አንዱን መስመር ጨረስ ማለት ነው። አሁን ለሁለተኛ ፊደሎች ስንሄድ ደግሞ ከሁ ነው የምንጀምረው። ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ። በጣም አሪፍ። አሁን ደግሞ ከዚህ ሁለተኛው ጋር ሄዳለን። ቹ ሁ ኑ

ሁለተኛ ቤተሰብ ስናንብ ኦ ኦ የሚል ድምጽ አለ፣ አይደለ? የሁለተኛ ቤተሰብ ድምጽ ኦ ነው የሚባለው ማለት ነው። ወደ ሶስተኛው ስንሄድ ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ቺ፣ ቂ፣ ቢ፣ ቲ። በጣም አሪፍ። ከዛ ደግሞ ወደኛው የሶስተኛው እንሄዳለን። ቺ

ጻ ፋ ፓ በጣም አሪፍ። አሁን አምስተኛው እንሄዳለን። ሄ ሌ ሄ ሜ ሴ ሬ ሴ ሼ እዚ ጋ ክርታ ቄ ቤ እና ቴ

ጤ ፌ እና ፔ ማለት ነው። አሁን ደግሞ ወደ ስድስተኛውን ሄዳለን። ህ ል ህ ም ስ ር ስ ሽ ቅ ብ ት ገበስ አሁን ደግሞ እዚ ጋን ሄዳለን ች

ፌ ፈናፕ በጣም አሪፍ። አሁን መጨረሻ ወደ ሆነ ወደ ሰባተኛ ቤተሰብ እንሄዳለን። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ናቶ በጣም አሪፍ። አሁን ደግሞ ሾ ሆ

እና መጨረሻ ፖ ማለት ነው። ቅድም ስነሳመን ብያችሁ ነበር ከፖ ነው መጀመር ከሃ ነው የሚጀምረው፣ ነገር ግን ፖ ላይ እዚህ ጋር እናቆማለን ብያችሁ ነበር። እንደምትት ከሃ ጀምረን እንደዚህ መጠን እስከ ፖ ድረስ ደርሰናል ማለት ነው። ታውስከን ስለዚህ ምንድነው የምታደርጉት? ይሄንን የጻፋችሁልኝ ፊደል ለእኔ ተልኩልኛላችሁ ማለት ነው። እኔ ከላካችሁልኝ በኋላ እኔ ደግሞ አይቼ አርሜ እልክላቸዋለሁ ማለት ነው። ቪዲዮ ደግሞ በደንብ ፊደሎች ካልታያችሁ በሰጥ የምታዩ ካላችሁ በደንብ ቪዲዮ ማይታይ ከሆነ ጉላት ጎላ ብሎ ማይታይ ከሆነ ምን ታደርጉልኛላችሁ ኢሞል ያናግሩኝ እንደገና ለእናንተ አንዳንድ ቪዲዮ እያደረኩ እልክላችኋለሁ ማለት ነው በተረፈ የዛሬ ቪዲዮ ይህንን ይመስል ነበር በኦንላይን መማር የምትፈልጉ ከታች ባለው ቁጥር የደወላችሁ እኛን ማግኘት ትችላላችሁ ማለት ነው በኢሞ በዋትስአፕ በቴሌግራም እና በተለያዩ የሶሻል ሚዲያ አማራጮች እኛን ማግኘት ትችላላችሁ የዛሬ ቪዲዮ ይህንን ይመስል ነበር። ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። መልካም ቀን ይሁንላችሁ።